የሰራዊት ጌታ እግዚአብሔር የማመልኩ አምላክ ምሳሌ ይሆንብኝ። ምን ምልክት? ምን ነው? ኦርቶዶክስ ለመመለስ ፈቃደኛ ነህ? አትቸኩል፣ ቆይ እስካለናግባስቲ የኦርቶዶክስ ቤተክርስቲያን፣ ብመለስም ገባ እንዳንተ ፍረሽ አይደለም። ሆኖ ለምን እኔ ቄስ ልጅ ነኝ፣ በእናቴም በአባቴም የቄስ ዘር ነኝ፣ አውቃለሁ። ራሴም እስከአንቀጸ ብርሃን ተምሬያለሁ። ልጅ ሆኜ ብዙ ነገር አውቃለሁ። እውነት ለመናገር አዲስ አይደለም ሆኑ። ኦርቶዶክስ ቤቴ ነው መመለስም እፈልጋለሁ ግን፣ ምን መሰለህ፣ መመለስ ግን ስመለስ አንዳንድ ቫሌዎችን አንዳንድ ቤዚክን ነገር ማለት ጭልጥ ያለ እንትን ሳይሆን ዋና ዋና ነገሮቼን ቢቀበሉ፣ ለምሳሌ ጌታ ምስክሬ ነው፣ እኔም ኮምፕሮማይዝ አደርጋለሁ። ለምን ኦርቶዶክስ መሰረቷ ልክ ስለሆነ ማለት ነው። እኔ ሰልችቶኛል። የጴንጤ ሃይማኖት የመጨረሻ ነው። ስለቼ አልፈልግም፣ ሲጀመር አልፈልግም፣ አልፈልግም ግን፣ አልፈልግም ማለት ግን አልፈልግም ማለት አልፈልግም ማለት መጥቼ መጥቼ ማርያም ታማልዳለች እንድልህ እንዳጠብቅ ነው። መንፈሳዊ መንፈሳዊ ልጅ አጠገቤ ማፊ ሶፊ መንፈሳዊ ልጅ ነው? እና ነውእናስው የእውነት አም ፕራውድ በአንተ። በጣም ልቤ ተች ሆኗል። እና የእውነቴን ነው የምልህ። ምንም አይነት ጥያቄ ይኖርብህ ኃይሉ ጌታ በሚያውቀው ምንም አይነት እኔ ታውቃለህ ደሜ ደሜ፣ እኔ ይኸውልህ በጌታፊ ነው የማወራሉ። እያሾፍኩ ነው አይመስልህም። ምን መሰለህ፣ ኦርቶዶክስ ቤዚክ ሃይማኖተኝ ማን ነው ቤዚክ፣ መሰረታዊ እምነቷ ትክክል ነው። ለምሳሌ ብልና አማላጅ ሲባል መላእክት አሁን እንደሚያማልዱ አውቃለሁ። መላእክት ያማልዳሉ ያማልዳሉ ሲባል፣ ኦርቶዶክሶች በሚሉት አይነት አይደለም የሚያማልዱ ከኛ እውቀት ውጪ በሆነ መልኩ ለቅዱሳን እንደሚሰሩ መጽሐፍ ቅዱስ ይናገራል። አማላጅ ማለት እሱ ነው። ለምሳሌ ክሌርናወይ ክሌርና፣ ኦርቶዶክሳውያን የመላእክትን ምልጃ በምን አይነት መልኩ ነው የሚገልጹት? ጥሩ ጥያቄ። እነሱ ራሱ አንተ ገብርኤልን አማለኝ ብለህ ማናገር ትችላለህ። ገብርኤል ያዳምጥሀል ሰማሃል በሚል ነው። በምኑ ነው የሚሰማህ? ቀጥታ መልአኩን ማናገር ይቻላል። እግዚአብሔር እንዲያማልድህ ቅዱስ ገብርኤል አማለኝ ማለት ትችላለህ። እሱ ይኸው፣ ችግር የለም ያልክራከራ አይደለም። እኛ እኔ ግን መልአክ ያማልዳሉ ያልኩት እንደ እግዚአብሔር ቃል ምንድን ነው ነገር ኦኬ እንደ እግዚአብሔር ቃል መላእክት ያማልዳሉ ያልኩበት ምክንያት አዳምጠኝ። ለቅዱሳን ምንድን ነው የነገር አፕሮቫል የሚጠይቀኝ፣ አፕሮቫ አድርጌዋለሁ፣ የሆነ ነገር ብቻ አድርጌዋለሁ። አዳምጠኝ። መላእክት መላእክት ለእያንዳንዱ ለቅዱሳን የተመደቡ ጋርዲያን ኤንጀልስ ሰርቪንግ ኤንጅሎች አሉ። መላእክት ስለ ቅዱሳን በእግዚአብሔር ፊት እንደሚቆሙ ኢየሱስ ክርስቶስም ነግሮናል፣ በብሉ ኪዳንም መጽሐፈ ዘካርያስ ውስጥ አንብበናል። ለምሳሌ ምን ብሎ ሲያማልዱ አየን? ምንድነው የአፕሮቫል የሚመጣው አስሬ ለምሳሌ መጽሐፍ ዘካርያስ ላይ ብሉ ኪዳን ውስጥ ስለ ሰባ ዓመቱ ምርኮ ጊዜ የባቢሎን ምርኮ ጊዜ ማለት ነው እስከ መቼ ነው ጌታ ሆይ ብሎ ለእስራኤላውያን በእግዚአብሔር ፊት ሲቆሙና ሲያማልዱ ማማልድ የሚለው ቋንቋ ኦን ቢሃፍ ኦፍ ሰምባዲ ሆነው በምርኮ ስለነበሩት በሰባ ዓመት ስለተጋዙት እግዚአብሔር ሆይ ዘመኑ ሳያጥርም ሆይ እስከ መቼ ድረስ ነው እያሉ ስለ ቅዱሳን ስለ እስራኤላውያን ስለ ይሁዳ ልጆች ጸልዮ አይተናል። ይሁዳ ልጆች ግን ጸልዩልኝ ብለዋቸዋለም። ይሄ ነው ኦርቶዶክስ የሚለየው። አሁን አዲስ ኪዳን ነው ላምጣ። ከእነዚህ ታናናሾች ማንንም እንዳትንቁ፣ ስለ እነዚህ ታናናሾች መላእክቶቻቸው

እና ከነዚህም ታናናሾች ማለት እሱንማ እኛ ምን እናፍቃለን? ዳግም መምጣቱ እየጠበቅን ነው። ጎይት ምክንያት ሆነ። ከነዚህ ከታላላቆቹም ዛሬ የለም የለም፣ በቃ ነው በቃ የለም። ዛሬ ተጠቀዳር ተጠምቀት ወጣለ። እነዚህ ሆን አሁን ሆን ስለ ኢየሱስ ብታወራ ኑሃሚንም ደምረው ጥላው ይወጣሉ። ጥላው ነው የሚወጡት። ስለ ኢየሱስ ትመጣበታለህ። እስኪ አሁን ስለ ኢየሱስ ነገር ቁጭት ላያችሁ ለመሰላችሁ። መልአክ መልአክ ሲባል ተነደሻችሁ። ልክ ጴንጤ የመልአክ ጠላታችሁ መሰላችሁ ማለት ነው። እና እናንተ ቤት አሁን ነው ማርያም ድንግል ከእነዚህ ተናናሾች ማንንም እንዳትንቁ፣ ስለነሱ የሰማዩ አባቴን ወይ አባታችሁ ነው፣ አባቴን ያለው ፊት ያያሉና ነው። ምን ማለት ነው? እንዳትንቁ፣ ስለነሱ በእግዚአብሔር ፊት ይቆማሉ። ምን እያደረጉ ነው? ታስታውሱ እንደሆነ እቺን ዛፍ ቁረጧት፣ ሪሶርት እያባከነች ነው ፍሬ በየአመቱ ስመጣ አላገኝባትም ቁረጠዋት አለ አገልጋዮችን አገልጋዮቹ መላእክት ናቸው ምን አሉ መላእክቶች መጡና እባክህን ታገሳት ፍግም እንጨምርላት ፍግ ማለት ባህላዊ ማዳበሪያ ነው የከብቶች ፍግ እባክህን ዋን ሞር ታይም ምንድን ነው ሶፊ ጨርስ እንጂ ምን ሆናል ይጨርስ እንጂ ለምን ትበራለህ ምናፈራ

ቆይ ቆይ ቆይ ቆይ ቆይ አካብን አሳልፎ የሚሰጥልኝ ማነው? አለ እግዚአብሔር። መላእክት መጡና አንዱ ይሄንን ያው ይሄንን ያለይና መንገድ ነው ልመጣ ነው ሶፊ ልመጣ ነው ሶፊ ነው የዘመን መጨረሻ ነው ቶሎ በልና ወደ ኢየሱስ ነው ስለዚህ ምንድነው ከኦርቶዶክስ የሚለየው እዚህ ጋር ኦርቶዶክሳውያን በቀጥታ መላእክቱን አናግረ መላእክቱ ለእግዚአብሔር እንዲነግርላቸው እሱ አይሰራም እንጂ እሱ እኛ ከምናውቀው እውቀት ውጭ መላእክት ለእኛ ወገን ናቸው ለእኛ ይሰራሉ ስለእኛ በእግዚአብሔር ፊት ይቆማሉ ስለእኛ ይማልዳሉ ያ አይቻልም አይቻልም አሁን የኢየሱስ ነው ነው። አሁን የኢየሱስ ነው። ኢየሱስን በተመለከተ

መላእክት መጡና አገለገሉት ይላል። በእንግሊሽ ወይተር ታቃላችሁ? ወይተር ይሄ አስተናጋጅ ሆቴል ውስጥ ወይተር የሚለው ቋንቋ ቨርብ ነው ይወይትሆን። መላእክት እንዲጠብቁን ብቻ አይደለም እንዲያገለግሉን የሚላኩ አፈጣጠራቸውም፣ ቅዱሳንን ለማገልገል የተፈጠሩ መንፈሶች አይደሉምን ተብሎ ተጽፏል። እኛን ለማገልገል የተፈጠሩ ናቸው

አማራጭ ሲባል የኦርቶዶክስ አንድ ቋንቋው ራሱ እንፈራዋለን። ሲጀመር ቋንቋ አማላጅ የሚል ቃል ራሱ ምንድነው የጴንጤው ማህበረሰብ ደንገት ይላል ልቡ መላእክ ማለት

ታቃዳምጣችሁኝ እኔ እንደማሸንፋችሁ እንደማሸንፋችሁ እርግጠኛ ነኝ። የኢየሱስ ክርስቶስ በአብ ቀኝ ተቀምጦ ስለእኛ የሚማልዶ የሚለው የገዛ ደሙን ስራውን ጨርሶ ተፈጸመ ብሏል። ኢየሱስ ዘመን ምልጃ የተባለው በምድር ሳለ የሶስቱን የሕማማት ቀን ኦን ቢሃፍ ኦፍ ዘ ሆል ሂውማን በመስቀል ላይ የጥልን ግድግዳ አፍርሶ ከአብ ጋር እኛን ያስታረቀን ምልጃ የተባለው ይሄ ነው። ተፈጸመ ተባለ።

ማገለጠልማገለጠልአችልምአሁንኛ ሰው ሃይማኖት አነካም ለሃይማኖትም አልቆምንም። ፕላትፎርም ስናወራ አማላጅን በተመለከተ መላእክት ላይ ያለው ነገር ቅዱስ ገብርኤል ወደ ማርያም ሲመጣ መጣህ ላይ ቀር ለጊዜ ይሄ ነገር ነገር ልኝ ማለት አትችልም። ነገር ግን እኛ ከማናውቀው ከእኛ እውቀት ውጭ በሆነ መልኩ መላእክት ለቅዱሳን ያማልዳሉ። ማማለድ ብቻ አይደለም ለእኛ ይሰራሉ። መጽሐፍ ቅዱሳዊ ነው። በብሉይ ኪዳንም በአዲስ ኪዳንም አሁን ስለ አክዓብ ሲያማልዱ አሳይቻቸዋለሁ ከመጽሐፍ ቅዱስ ሬማ ዘገላድን አሳልፎ የሚሰጥልኝ ማን ነው ባለ ጊዜ እግዚአብሔር ሚኪያስ ያለሆን አታስታውሱም? እግዚአብሔር በዙፋኑ ተቀምጦ መላእክት በዙሪያ ሆኖ አየኋለ ራእይ። ከዚያ ማን ያሳልፎ ይሰጥልኛል ሲል መላእክትም ቀረቡና አንዱ ይህን ሌላው ይሄንና መንፈስም ቀረበ ይላል። በመሀል ሰይጣን ማለት ነው። እኔ ሀሰተኛ መናፍስት ሆንባቸዋለሁ። ስለ አዲስ ኪዳን

ቦታ ብቻ ምንድነው ታዲያ? ኦርቶዶክስም እኮ በመስቀል የከፈለውን ክፍያ የመድሃኒዓለምን ገብርኤል ወይ ሚካኤል ይተከዋል ብላ ታምናለች። እንደ ኦርቶዶክስ አንድ ጥያቄ ልጠይቅ። አይቀላቅሉም። አንድ ጥያቄ ልጠይቃ። ብቻው ነው መስቀል ተሸክሞ ወደቀ። እየተነው ልጠይቀው። ኖ ዓሚን ልጠይቃቸው። ኦርቶዶክስ ነን ስላሉ እነሱ ኦፊሻል። አንተ ገና ወደፊት ሆናለሁ ነው ያልከው። እነሱ ልጠይቃቸውና ይሄንን አዎ ወይ አይደለም ካሉኝ አንተ እንደምትለው የኢትዮጵያ ኦርቶዶክስ ቤተክርስቲያን አታምንም ማለት ነው በቃ። ከልደት ጋር ስታወራ መካከለኛው ኢየሱስ ክርስቶስ ነው፣ እሱን የሚተካ ማንም የለም ብሎ ነግሮሃል። አልነገረም? አሁን ሌላ አለ፣ ለምን ታመጣለህ? አንድ አዳምጡኛ አዳምጡኝ አንቺ ኖሚ አንተ ደምረው፣ እንደውም ጌታ ሆይ ስለ እናት ስለመብርሃን ስለ እናት ስለ እናትህ ስለ ቅድስት ድንግል ማርያም እባክህ ምሕረት አድርግልኝ ብላችሁ ትጸልያላችሁ፣ አልጸለይም? እስኪ መልሽልኝ ይህን ነዋሚ። እንኳን እኔ አንተ የምትከተለው ሉተር ስለ ቅድስት አናውቅ ጸልዮ ወደ ምናተማበል እኔ ሊውተርን አልከተልም። ሊውተርንም አውጪ ከዚህ ውስጥ እኔና ሉተር እንተዋወቅም። በቃ አለቀ። እኔ እያልኩሻለሁ ስለማ ቤቴ እንደ ስለማ ተብለ የዘላለም ወክስ ጠብሬ ጸልያለሽ አጸልይ ይሁን

ሳዊ የሆነ ኦርቶዶክሳዊ ኢስተርንም ሆነ ኦሪየንታል ኦርቶዶክስ ዶንሬሱን ዶንሬሱን ከአንተ በፊት ነው የማውቀው መባል ቀርቷል።